በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የረቡዕ ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምናለሁ። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ አባት ይክበር ይመስገን። በግልጽና በስውር ስለሰጠኝ ጸጋ በየሰዓቱ ሁሉ አመሰግነዋለሁ። አቤቱ በዚች የተባረከች ዕለት ጸሎቴን ትሰማኝና ልመናዬን ትቀበለኝ ዘንድ በገናንነትህና በአስፈሪነትህ በሀያልነትህና በመለኮትነትህ እለምንሃለሁ። አቤቱ ኃጢአቴን ያስተሰረይልኝ ዘንድ የተወደደ ልጅህን ቅዱስ ሥጋውና ክሙር ለመቀበል የበቃሁ አድርገኝ። ፍርሃት በሌለባት እረድኤትህም ጠብቀኝ። አቤቱ ሰውነቴን በተንኮል ከሚፈልጓት ተንኮለኞች ሁሉ አድነኝ። ትዕቢትንና ትምክትን ቂምና ምቀኝነትን ቁጣን በደልን የመሳሰሉትን ክፋቶችን ሁሉ ከእኔ ላይ አርቅልኝ። አቤቱ በጌትነትህ፣ ይቅርባይነትህ፣ ቸርነትህ ስውሩንና ግልጹን ታላቁንና ታናሹን ኃጢአቴን በደሌንም ሁሉ ይቅርበለኝ አቤቱ በቅዱስ ወንጌል ትእዛዝህ መሰረት በጎዳናህ እንድሄድ አድርገኝ። አቤቱ የሰይጣንን የልቡን ክፋትና መቃጥኑንም ከእኔ አርቅልኝ። እኔ ባሪያ ፍጹም ዳህና ምስኪን የተናኩና ደካማ ነኝና አቤቱ መልካሙን ባደረግክልኝ ፈንታ የክፋትን መልስ መለስኩልህ። የቸርነትን ጸጋ ሰጠኸኝ፣ እኔ ግን ደግሞ የበደልኩ ከክፋቴ እስክመለስ ጠበከኝ። በእውነት ጎዳና መራኸኝ፣ እኔ ግን ከኃጢአት አልተመለስኩም። አሁንም አቤቱ እንደ ቸርነትህ ይቅርትለኝና በክንፈረዴት ሰውረይ ዘንድ ቅዱስ ፈቃድህን እማልዳለሁ ወይም እጠይቃለሁ። አቤቱ ጎዳናዬን በሰላም በደህንነት አቅና፣ በቸርነትና በይቅርታ ከክፉ ነገር ተወግጀ መልካሙን ነገር እንድከተል አድርገኝ። ለአንተ ክብር፣ ምስጋና፣ ስግደት ይገባል ለዘላለሙ አሜን። አብ ወልድ መንፈስ ቅዱስ በአኗኗር አንድ በገጽ ሶስት ናቸው። አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ ናቸው። አብ በአካሉ ፍጹም ነው፣ ወልድም በአካሉ ፍጹም ነው፣ መንፈስ ቅዱስም በአካሉ ፍጹም ነው። እኒ ሶስት አካላት በመለኮት አንድ ናቸው። ቅዱስ ቅዱስ ቅዱስ እግዚአብሔር ኃያልና የሚያስፈራ ዓይኑ እንደ እሳት የሚነድ እርሱ አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር የራስ ጸጉሩ እንደ በረዶ የነጻ እንደ ሰርዲኖስና ኢያሰጲድ እንቁ የከበረ እሱ አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር የመቅደሱ አጥር በእሳት የታጠረ እርሱ አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር በጠላት ፊት የማይበገር እርሱ ጽኑ አዳራሽ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር ጠፈርን ያለ ምሰሶ መሬትን ያለ መሰረት ፈጥሮ ያለ ድጋፍ በቃል ብቻ ያጸና አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር ሁሉን በየወገኑ የሚገዛ እርሱ አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር መንግስቱ የማያልፍ ግዛቱም ለትውልድ ትውልድ የሚኖር እርሱ አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር የሶስትነቱ ስርዓት የማይለወጥና ለሶስትነት ምስጋና የሚገባው እርሱ አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር መባርክት የሚላኩት ነጎድጓድ የሚያመሰግኑት እርሱ አንድ ቅዱስ ነው። ቅዱስ ቅዱስ ቅዱስ እግዚአብሔር ሶስት ሲሆን አንድ አንድ ሲሆን ሶስት የሚሆን እርሱ አንድ ቅዱስ ነው። ዓለምን ካለመኖር መኖር ወደ መኖር ያመጣ እርሱ እግዚአብሔር ምስጉን ነው። ቁጣውን በቸርነቱ ባህር የሚያሰጥማት እርሱ እግዚአብሔር ምስጉን ነው። የመቅሰፍቱ እሳት በይቅርታ ውሃ የሚያጠፋ እርሱ እግዚአብሔር ምስጉን ነው። የማይቀየም የዋህ ንሳን የሚወድ እርሱ እግዚአብሔር ምስጉን ነው። ኃጢአትን በቸርነቱ ጥላ የሚሸፍን እርሱ እግዚአብሔር ምስጉን ነው። አበሳን በቸርነቱ ጉድጓድ የሚደፍን እሱ እግዚአብሔር ምስጉን ነው። በደልን በትዕግስቱ መጋረጃ የሚጋርድ እርሱ እግዚአብሔር ምስጉን ነው። ለእሱ ብቻ ምስጋና ይገባል። ለመንግስቱ እዘዝ ይገባል። ለሶስትነቱም ክብር ይገባል። ለካህሊነቱ ኃይል ይገባል። ለመለኮቱ ስልጣን ይገባል። ለዘላለሙ መለኮት በገጽ ሦስት ሲሆን በአንዲት ክህሎት ሰማይና ምድርን ባህርንም በውስጧ የሚገኙትን ሁሉ የፈጠረ እርሱ ነው። መለኮት በአካል ሰውስ ሲሆን በመለኮት አንድ ነው። ስለሆነም በአንድነት ህብረት ብርሃንን ከጨለማ የለየ እርሱ ነው። መለኮት በስሉስ አካሉ ሰውን በአርያችን እና በምሳሌያችን እንፍጠር ብሎ አዳምን የፈጠረ እርሱ ነው። ዳግመኛም ሥላሴ አዳም ከእኛ እንዳንዱ ሆነ አሉ። የሥላሴ ምክር በጥቅመ ሰናኦር ቋንቋዎችን ለያየ እርሱ ቅሉ አንድነታቸውንና ሶስትነታቸውን ሲያጠይቅ ኑ እንውረድ የከለዳውያንን ነገር እንበትንባቸው ብሏልና ስላሴ ወይም ሶስትነት ከመለኮት የአንድነት አኗኗር ሳይለወጥ በሶስት ሰዎች አምሳል በቤተ አብርሃም ተስተናገደ። ይስሐቅን ለመዋጀት በበግ አምሳል ለተመሰለ መለኮት ምስጋና ይገባል። ከኤሳው ይልቅ ያዕቆብን ስነ ባህሪ ለመረጠ በመንሰላል ላይ ሆኖ ለተገለጸለት መለኮት ምስጋና ይገባል። ሰዋስውም የተባለችው ከመለኮታዊ ፀሐይ ጋር የመለኮት አዳራሽ በማህፀኗ የተወሰነ የቅድስት ድንግል ማርያም አምሳል ነው። ለእርሷ በሰማይና በምድር በባህርና በቀላያት ሁሉ አገልግሎትና ምስጋና ይገባል ለዘላለሙ አሜን። ዳግመኛ ጎህ እስኪቀድ ድረስ ለዚህ ለተመረጠ ሰው ወይም ለያይቆ በጎበዝ ሰው አምሳል ለተገለጸ መለኮት ምስጋና ይገባል። በዚህ ጊዜ ስለ ምስጢረ ትስቢቱ ሲታገለው ሰው አምላክ አምላክ ሰው ለመሆኑ ምስጢር በሰውና በእግዚአብሔር መካከል እድል ገጠመ ሲል አመለከተው። ይህንንም ቃል መሰረት በማድረግ ሁሉም ፈጸመ። በወንጌል እንደተናገረው የእግዚአብሔር ልጅ የሰው ልጅ ተብሏልና የአንበሳ ልጅ ተብሎ ለተሰየመው መለኮት ምስጋና ይገባል። ከተሸጠ ዮሴፍ ጋር ላልተለየ መለኮት ምስጋና ይገባል። በታላቅ ኃይልና በጽኑ ክንድ አስራ ሁለቱን ነገድ እስራኤል ከባርነት ነጻ ላወጣ መለኮት ምስጋና ይገባል። እርሱ ቅሉ አብ አሕዛብን በኃይሌ ይተማመናሉ፣ እውነትንም በእሱ ጸንታ ትኖራለች ብሎ እንደተናገረ መዝራዕት የተባለ የአብ አንድ ልጅ የሚሆን ወልድ ነው። እንጨቱን ባለማቃጠል በእንጨቱ ላይ በሚታይ ነድ እሳት አምሳል ለሙሴ ለተገለጸለት የእግዚአብሔር መልእክተኛ ምስጋና ይገባል። እጸ ጳጦስም የተባለችው ድንግል ማርያም ስትሆን መልአከ የተባለውም የእግዚአብሔር ልጅ ነው። የአብ ቃል እርሱ መለኮታዊ አካሉ ፍጹም እሳት የሆነ የአምላክነት ባህርይ ያለው ባህር ግምጃ ላይ ተዋህዶ የሚያበራ ንጹሕ ጽሩይ ብርሃን ነው። ወልድ ልጅ በሚባል ከባህሪ አባቱ ከእግዚአብሔር አብና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አያንስም። እርሱ አብ በፍጹም አካሉ እግዚአብሔር ነው። የእግዚአብሔር ቃል አባት ነውና መለኮታዊ አካሉ እሳት ነበልባል ነው። አብ አባት በመሆኑ ከባህሪ ልጁ ከእግዚአብሔር ወልድና ከባህሪ ሕይወቱ ከእግዚአብሔር መንፈስ ቅዱስ አይበልጥም። እርሱም መንፈስ ቅዱስ እግዚአብሔር ነው። መለኮታዊ አካሉ ፍጹም እሳት ነው። ከአብ ከወልድ ጋር በአገዛዝ አንድ በስልጣን ትክክል ነው። እኒህ ገዢዎች በገጽ ሶስት በፈቃድ አንድ ናቸው። በመለኮትና በማንኛውም ስነ ባህሪ ሁሉ ፍጹም ልዩነት የለባቸውም። አንደኛው ከሁለተኛው ሁለተኛው ከሶስተኛው ሳይለይ በመለኮት አንድ ናቸው እንጂ እነርሱ አንድ አምላክ ናቸው። የአብ ሕልውና ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድም ሕልውና ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስም ሕልውና ከአብ ከወልድ ጋር አንድ ነው። የአብ መንግስት ከወልድ ከመንፈስ ቅዱስ ጋር ትክክል ነው። የወልድ መንግስት ከአብ ከመንፈስ ቅዱስ ጋር ትክክል ነው። የመንፈስ ቅዱስም መንግስት ከአብና ከወልድ ጋር ትክክል ነው። የአብ መለኮት ከወልድና ከመንፈስ ቅዱስ ጋር አንድ ነው። የወልድ መለኮት ከአብና ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስን መለኮት ከአብና ከወልድ ጋር አንድ ነው። የአብ ስልጣን ከወልድ ከመንፈስ ቅዱስ ስልጣን አይለይም። የወልድ ስልጣን ከአብና ከመንፈስ ቅዱስ ስልጣን ልዩነት የለበትም። የመንፈስ ቅዱስ ስልጣን ከአብ ከወልድ ስልጣን ፈጽሞ አይለይም። የአብ ባህሪ ከወልድ ከመንፈስ ቅዱስ ጋር አንድ ነው። የወልድ ባህሪ ከአብ ከመንፈስ ቅዱስ ጋር አንድ ነው። የመንፈስ ቅዱስ ባህሪ ከአብ ከወልድ ጋር አንድ ነው። በዚህ በሥላሴ አንድነት ስሉስ ቅዱስ ስለ ሦስትነታቸው ብለው በየጊዜውና በየሰዓቱ ለዘወትር ፈጽሞ ይቅር ይሉይ ዘንድ እማጸናለሁ፣ ነፍሴንና ሥጋዬን አደር አስጠብቃለሁ። ይቅርታቸውና ሀብተ ረዴታቸው በሕዝበ ክርስቲያኑ ላይ ለዘላለም ይኖር፤ አሜን። ተአምር ይቅርታቸውና ሀብተ ረዴታቸው በወዳጃቸው በሕዝበ ክርስቲያኑ ላይ ለዘላለሙ ይደርና ስሉስ ቅዱስ ያደርጉት ተአምር ይህ ነው። እግዚአብሔርን የሚፈራ አንድ ጻድቅ ሰው በፍልስጤም ሀገር ነበር። እርሱም ቅዱሳት መጻሕፍትን የመጻፍ ችሎታ ነበረው። በጽሕፈት አዋቂነቱም ከሌሎቹ ጸሐፊዎች ሁሉ በጣም ብልጫ ያለው ነበር። ከእለታት በአንደኛው ቀን በበጎ ስራው የተደነቀ አንድ ሀገረ ገዥ መጥቶ፣ አንተ ደገኛ ይሆን ወንድሜ ሆይ ክቡር የሚሆን የሰይፈ ሥላሴ የሚባል መጽሐፍትን ትጽፍሌ ዘንድ ወደ አንተ መጥቻለሁ በማለት ጸሐፊውን ጠየቀውና እሺ በጎ አሰኘው። መጽሐፉንም በሚጽፍለት ጊዜ በአጻጻፍ ሥላሴን ደስ ለማሰኘት የስሉስ ቅዱስን ስም እጅግ በሚያበራ የወርቅ ቀለም ይጽፍለት ነበር። ስራውንም በዚህ አይነት ቀጥሎ ሳለ ከዚህ ዓለም በሞት ተለየ። እነሆ መላእክት ክንፋቸውን በመዘርጋት የዚህን የጸሐፊ ነፍስ ለመቀበል ወደ እርሱ መጡ። መላእክትም ከስሉስ ቅዱስ ዙፋን ፊት ባቀረቡት ጊዜ የሰማይና የምድር ገዢዎች ሥላሴ እንዲህ አሉት አንተ ጸሐፊ በሕይወት ሳለ ስማችንን አስጊጠህ እንደ ጻፍ ተድላ ደስታ ወዳለበት ገነት ናግባ አሉት። ስላሴም ይህንን ካሉ በኋላ መላእክት ተሸክመው ወስደው ከእግረ መንበር አደረሱትና ረቂቅና ለመስማት እጅግ አስደናቂ የሆነ የስላሴ ምስጢር አስተማሩት። ዳግመኛም እኒህ መላእክት አንተ ጸሐፊ ሆይ በወርቅ አምድ ላይ የተጻፈውን ስምህን ታይ ዘንድ ና እንውሰድህ አሉት። ጸሐፊውም ስሙን በተመለከተ ጊዜ ፈጽሞ ተደሰተ። ቀጥሎም ገዢዎች የስላስ ሆይ ምን ሥራ ሰራውላችሁና ነው የማይመጣጠነኝንና ተገቢ አይደለም ዋጋ የሰጣችሁኝ በማለት ተናገረ። ዳግመኛም ስሉስ ቅዱስ አንተ መልካም ጸሐፊ፣ አንተስ መልካሙን ሁሉ አደረክልን፣ ከአንተ በኩል የቀረ ነገር የለም በሕይወት ሳለህ ቅዱስ መጽሐፍትን በምትጽፍበት ጊዜ ለስማችን ታላቅ ክብር ሰጥተዋልና አሉት። ይህንም ካሉት በኋላ የብርሃን መጎናጸፊያ አጎናጽፈው የወርቅ ዘውድ አቀዳጁትና እዝራና ሄኖክ ኤልያስን በሕይወታቸው ካሉበት በተድላ ገነት አስቀመጡት። የተወደዳችሁ ወንድሞቼ ሆይ እንግዲህ ሥላሴ በሰማይ በሕይወት አዳራሽ ያስቡን ዘንድ ስማቸውን እናክብር ከፍ ከፍም እናድርግ። ዳግመኛም አሸናፊ ለሚሆን ስማቸው እንገዛ። የእሳት ሰይፋቸውን መዘው ባሉ መላእክት እጅ ይጠብቁንና ከድንገተኛ ሞት ይሰውሩን ዘንድ ይቅርታቸውና ሀብተ ረድኤታቸው ከወዳጃቸው ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። ወስብሐት ለእግዚአብሔር። ውድ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? በያላችሁበት የዓለም ዳርቻ የእግዚአብሔር ፍጹም ሰላምታ ይድረሳችሁ። ዛሬ የጸለይነው ጸሎት የረቡዕ ሰይፈ ሥላሴን ነው። የእግዚአብሔር ቤተሰቦች ሁሌ የምሰራቸው ቪዲዮች በየቀኑ እንዲደርሷችሁ የደወል ምልክቷን በመጫን ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ እላለሁ። ወንድሞቼ፣ እህቶቼ ምናልባት በሰው ሀገር ያላችሁ መጸለያ ጊዜ ለሌላችሁ ስራችሁን እየሰራችሁ ኦዲዮን ማዳመጥ ትችላላችሁ። ሌላም የምሰራላችሁ ነገር ካለ እንድለቅላችሁ የምትፈልጉት ነገር ኮመንት ላይ አስቀምጡልኝ እኔ እሰራላችኋለሁኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እየተጋገዝን እየተመካከርን መንፈሳዊ ህይወታችንን እናሳድግ። ሰላም እግዚአብሔር ከሁላችሁ ጋር ይሁን።